እኔ ላይ እየደረሰ እናንተም ላይ እንዲደርስ አልፈልግም ለዛ ነው ይሄን ቪዲዮ መስራው ከውጭ ሰብስባችሁ ልብስ እንታመጡ ሰዎች ወላ እኔ ላይ እየደረሰ ነገር እናንተ ላይ እንዲደርስ አልፈልግም ሰላም አለይኩም ወራህመቱላሂ ወበረካቱ የዩቲዩብ ተከታታዮች እንደናችሁ እኔ አለው አልহামዱሊላህ ዛሬ መጣሁትኝ ከአረብ ሀገር ያመጣው ልብስ አልና አሶስ ሻንጣ ልብስ ምናምን ነው አንድ ሳል ለብሰው ተበላሽ ሁለት ሻንጣውን ልብስ አልከፍተው ቀርቼ ማለት ነውና ልብስ በጣም ሰብስቤ ነው ያመጣሁትኝ። በቃ ትንሹንም ትልቁንም ትንሹንም ትልቁንም ነው ያመጣሁትኝ እና እዚህ መጥቼ ልልበስ ስለው፣ ምንም በቃ ፋሽኑ ያለፈበት ምንም እዚህ ሀገር የሚለበስ ነገር የለውም። እዛ ጋ ግን አሪፍ አሪፍ ነው ብለን የምንገዛው፣ ከሺኤን የምንጠልበው፣ ከአሊባባ የምንጠልበው፣ በቃ ኦርደር የምናደርገው ልብሶች እንዳሉ እዚህ ሲመጡ ምንም አይረቡ። እኔ ሼኤን ማለት ነው ምንድን ነው ከአምስት ሺህ ድርሃም በላይ አውጥቼበታለሁ። እሺ ኤም ብቻ ማለት ነው። እና እናንተም እንዳትሸወዱ ልብስ እየሰበሰባችሁ አትምጡ። ያንን ብር እኔ የሆነ ላይ አውየው ቢሆን እዚህ ጋር እዩት። አዲስ ነው፣ እያያችሁት ነው፣ አዲስ ልብስ ነው። ምንም አተነካም። ይሁን እንትኑ ለራሱ ለራሰኛው አለ፣ ምንም ሳይለበስ በቃ እንትን አለ፣ ተበላሸ። የሚለበሰው ልብስ ደግሞ ልብሰው ስለው ጨራሽ ከዚህ ከሀገራችን ጋር አይሄድም ፋሽኑ። እዛ ግን አምሮ ነው የምንገዛው ምናምን እና እኔ ምንም እዚህ ምንድን ነው እየገዛ ነው እየለበስኩ ያለሁት እዛ የለበስኩት እዛ የገዛሁትን ልብስ ልልበስ አልቻልኩም። ምክንያቱም እዛ ጋ ወፈር እንላለን። እዛ ሳይዛችን በሳይዛችን ገዛን እንልና እዚ ስንመጣ እንቀንሳለን። ከዛ ልብሱ አይሆነንም እና ቦርሳ ብትሉት ምንም ሆነ ምንም እዚ እዛ የምንገዛው ምንም አይረባም። አይረባ ይሄ አሁን የምታየው ቦርሳ እዛ ጋር ሀምሳ ድርሃም ነው ምናምን፣ እዚ ርካሽ ነው፣ እዚህ ሲመጣ የማይረባ ነው የማይረባ፣ አንድ ስልክ እንኳ አይይዝም ማለት ነው። ልብስ በጣም ብዙ ልብስ ነው ያመጣሁትኝ እንዳለ ተበላሽ። መቶ ድርሃም ሁለት መቶ ድርሃም ምናምን ነው የገዛሁትና ምንም ሳይቀር ጫማው ሳይቀር ሁሉም ነው የተበላሸው። የእኔ ማለት ነው። ልብሶችን እንግዲህ ይሄ አሁን የምታዩት ይሄ ሰማያዊ ልብስ አለ ጥቁሩ ይሄ ልብስ አለ፣ እዛ አይለበስም በቃ ልልበሰው ሲለ በጣም ነው የሚያስጠላው። እና እንትን በልቶታል ብል ታቃላችሁ አደለ? ሻንጣ ውስጥ ሲሆን ብል በልቶታል ሁሉ። እኔ በቃ ይሄ ልብስ ሁሉ ምን ላድርገው፣ በቃ እዛ ሰብስቤ ያመጣሁትን ልብስ ም ነው እዚ በቃ ሰብስ ቢያመጣው ዘለ ልብስ ምን ላድርገው እስከምል ድረስ ም ነው ብሬን እዚህ ቢሆን እዝህ ገዝቼ ቢሆን ቢያንስ እንደነገርኳችሁ ዘያን ያክል አወጣው። ለልብሱ እስከ ሰባት 7000 ድራህም አውጥቻለሁ። እያያያችሁት ነው። ይሄ በጣም ትላልቅ ልብሶች እና ምን ናቸው፣ እዛ የሚለበሱ የሚያማምሩ ልብሶች ናቸው። ና እኔ መስሎኝ ሰበሰብ ገና አመት ሳይሆን አመት ሊሆን ገና አመት ምናምን ሲጋራዬ ነው ልብስ መሰብሰብ የጀመርኩት። እና ይሄ ነጩ ለራሱ የምታዩት 250 ነው፣ ሸይን ማለት ነው ነውና 250 ድራሃም፣ 250 ድራሃም ነው የገዛሁት። እነዚህ ልብሶቹ ውድ ናቸው፣ እነዚህ ሶስቱ ማለት ነው። ሌላው ቢቀር ለቤተሰብም እንኳን እናምጣ ብትሉ አታምጡ፣ ለራሳችሁም አታምጡ። እውነት ብራችሁን ሰብስባችሁ ይዛችሁ ነው ለቤተሰብ እሱ ትገዙታል ትገዙላችኋላችሁ የፈለጉትን መርጡ። አያመሰግኗችኋል። እዛ ሰብስባችሁ ብትመጡ ማለት ነው፣ አያመሰግኗችሁ። በቃ እዚህ ሲለበስ አያምርም። ለምን እንደው አላቅም፣ እኔ ብቻ አላቅም። ሰው ከእሽ ነው ኦርደር የሚያደርገው እዚህ ለራሱ ስቲል። ግን እዚህ ጋር እዚህ ሀገሬ ከሚሄደው ጋር አይተን ነው እዚህ ያሉት ኦርደር የሚደረገው። እዚህ ምንድነው የሚለበሰው እዚህ ጋር ምናምን፣ ከሀገሩ ጋር የሚሄድ ልብስ ነው ኦርደር የምናደርገው። እዚ ጋር ግን ደግሞ በዛ ሀገር ነው የምናየው እዛ ጋር የሚያምር ብንን እንጠልባለን። ከዛ በኋላ እዚህ ስንመጣ አይረባም አያምር ብንም እና እዙ ለራሳችሁን ብትገዙ ብራችሁን ይዛችሁ እዚህ ለራሱ አንድ ቀሚስ በጣም የሚያምር ቀሚስ የሚሰፋ ማለት ነው እስከ ሶስት ሺህ ብር ነው። 2050 ድራ ማነው፣ ሁለት ሺህ አምስት መቶ ብር ነው በቃ አሁን ላይ ደግሞ ኢትዮጵያ ላይ ይሄ የተሰፋ ልብስ አይደለም የሚገዙ፣ ማሰፋት የፈለጋችሁትን ዲዛይን ታሳያላችሁ፣ ያሰፋሉ። ይሄ እንግዲህ ይሄ ሁሉ ልብስ ይሁን እንግዲህ እኔ ማለት ነው ይሄ ሁሉ የምታዩትን አለብሰውም። በቃ እዚህ ስለብሶ ምንድነው አሮጊት ነው የሚያስመስለኝ አሮጊት ማለት ነው። እዩት፣ እዩት! እንግዲህ ይሄንን ማለት ነው። ታዲያ ሰው የገዛውን ልብስ ለብሶ ካላማረ በምን ትርጉማለሁ? እዚህ በጣም እየተናደርኩ ነው ለራሱ ቪዲዮውን እየቀረስኩላችሁ ያለሁትኝ። በቃ እያያችሁት ነው አይደለ? እንዴት እንደ በቃ ይህን ሁሉ ልብስ አለሽ አለሽ ይሉኛል አይደለም? ግን ስለብሰው ያስጠላል፣ በጣም ነው የሚያስጠላው። ሀገሩ ጋር አይሄድም እና የምንልላችሁ ፈልጌ ነው እናንተ ስትመጡ አንዳንድ ልብስ ይዛችሁ ኑ እንጂ ማምጣት ያለባችሁ ምንድነው የቤት እቃ የቤት እቃ ብታመጡ ምናምን በጣም አሪፍ ነው። ሌላው ልብስ እንዳታመጡ ማለት ነው። ጭራሽ በቃ አንድ ሻንጣ ልብስ ካመጣችሁ ለራሳችሁ ለቤተሰባችሁ በቃ አንዳንድ አንድ ልብሶች ካመጣችሁ በቂያችሁ ነው። እዚህ ትገዙታላችሁ። እቃ ገዙበት ሻንጣ ልብስ ጥቅጥቅ አድርጋችሁ ከምትመጡ ማለት ነው። ብረት ድስቶች፣ በቃ የኪችን እቃዎች ይዛችሁ ነው ማለት ነው ከውጭ ስትመጡ እኔ ጭራሽ ይሄንን አላሰብኩትም። በቃ ኢትዮጵያ ሲሄድ እኔ በቃ አልገዛም ልብስ ምናምን አልኩኝ፣ ልብስ አልገዛም፣ ይሄ ሁሉ ልብስ እያለኝ ምናምን ፏላ ነው ጭራሽ ያላህ እኔ እኔ የተናደርኩት እኔ ላይ እየደረሰባችሁ እንዳይደርስባችሁ እኔ፣ ለዛ ነው ይሄን ቪዲዮ የምቀርጸው። ና ሀታ ሌላው ሳይቀር ማለት ነው ጫማው ሁሉ ተበላሽቷል። አሳያችኋለሁ። ጫማ ሁሉ ሁሉም ቢያንስ እሺ ጫማውን፣ ልብሱስ እሺ ልበል፣ ጫማውስ ምንድን ነው? እኔ እኔ ምን እንደምልወላህ ያላቅም ሰው በራሱ በራሱ ንብረት ይቃጠላል። በራሱ በገዛ ነገር ይቃጠላል። እዩት፣ እንዳለ ክትክትክት ነው ያደረገው። ቆይ እንደውም ጫማውን ቆይ፣ እዚህ ጋር ላሳያችሁ ነው። እዩት፣ እዚህ ጋር ቦርሳዬ ውስጥ ገብቷል። እዚህ ጋር እዩት፣ ከቦርሳ ውስጥ አድርጌዋለሁ። አለበስኩትም ጭራሽ ማለት ነው። እዚህ ጋር ላሳያችሁ ጫማውን፣ የምታዩት ጫማ አንድ ቀን የለበስኩትኝ ግን ላጥ ነው ያለው። እዩት፣ ይሄ እንግዲህ ዋጋው ደረጃ አለው አሪፍ የሚባለው ጫማ ነው የገዛሁትኝ። በቃ ኢትዮጵያ ስንጥበታለሁ ምናምን ብዬ ከኢሸል ላይ ነው ከኢሸል ላይ ነው ኦርደር ያደረኩትኝ። እዚህ ጋር እዩት ጫማ እጄን አስቀብጬ ላሳያችሁ፣ ላጥ ነው ያለው። እንደውም ንጹህ መሆኑን ፖርሳ ውስጥ ነው ያስቀምቁ ንጹህ መሆኑን እንኳን ትረዳላችሁ። እዚህ ጋር በእጅ ማሳያችሁ የተላጠ ነውና ልብሱን ብቻ ሳይሆን ጫማውም እንኳ በቃ ተበላሽቷል። ውዶች ደግሞ ቤተሰብ አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ። በጣም እይታው ቀንሷል። እህታችሁ ነኝ፣ አበረታቱ። ላይክ አርግቱ፣ ሸር አርጉልኝ። እናንተ ላይክ ሸር በምታደርጉበት ሰዓት እኔ እየበረታው እሰራለሁኝ። መልሽ አረብ ሀገር አልመለስም። ውዶች እዚ ጋር ደግሞ ላሳያችሁ፣ እዚ ጋር ጫማው ስብር ነው ያለው። አንድ ቀን ነው የለበስኩት። ይታያችዋል ይታያችኋል ላይቱ ያን ያክል ያሳያችሁ መሰለኝ። ቆይ ይሄኛውን ላሳያችሁ። ይሄው ማዕከል ላይ ስብር ነው ያለው ማለት ነው። እያያችሁት ነው። አዲስ ነው ጫማው በጣም አዲስ ነው። ግን ውሃ ከለር ነው ጫማው ከታች ማለት ነው እንደ ግላስ ነገር ነው። ግን አንድ ቀን ነው የለበስኩት። በቃ እኔ በቃ በልብሱ ተናድጄ ሳልጨርስ በጫማው እዩ። እዚህ ጋር እንደውም ማልሸጉዳችሁ ነገር ይፈጥረዋል። እዚህ ጋር የከፈልኩት እዚህ ጋር ይታያችኋል። በእጄ እያሳየችሁ ነው ፈጥረዋል እንትኑ ማለት ነው። የገዛን ወረቀት ወረቀት እንኳ ሶስት ቀን አራት ቀን ስላብዙት ይላጣል። የታወቀ ነው እንግዲህ በኢትዮጵያ መንገድ ስትሄዱ ይላጣልና ይህ ስብር ነው ያለው። ይሄ ታድያ ጫማም ልብሴም በቃ እንዳለ እንዳልሆነ ሆኖብኛልና ይሄ ሁሉ እዛ ሰብስቤ ያመጣሁት ባይሆን ብሬም ቢይዝ እዩ፣ ጫማው እንግዲህ እንደዚህ ላጥ። እዩ ፈጥሯውን እየላኩን ነው። ይሄ እዚህ ጋር ክፍያ የከፈልኩበት እና ነውና እኔ ምላችሁ በቃ ልብስ ሰብስባችሁ አትምጡ። በቃ እኔ በጣም ተናድጃለሁኝ። እዚ ጋም ምዩ አንድ ጫማ አለ፣ ሌላም ጫማ አለ። እነዚህ እንደ ሳምፕል ነገር ላሳያችሁ ብዬ ነው። እዚ ጋር ይሄም ጫማ ከተረገዜ ውልቅ ብሏል። እዩ እዚጋ ታይም እንጂ በደብ ከተረገዜ ውልቅ ብሏል። ስሙ አንድ ቀን የተለበሰው አዲስ መሆኑን እንግዲህ ከፑርሳ ውስጥ ነው ያወጣሁት። አዲስ ነው። ምንም ነገር አተለበሰም እኔ ላይ እኔ እኔ እንደዚህ ሲሆንብኝ ለእናንተም ላሳያችሁ ብዬ ነው። እና ጫማውን እንደምታዩት አሪፍ ጫማ ነው። ምንም አተለበሰም ሳይለበስ እንደዚህ ላጥ ሲል ደግሞ በጣም ነው የሚያናደው። የሚያስጠላንም መልበስ አይቻልም። አሁን ይሄም ምንም ማድረግ አልችልም፣ ይሄን ጫማ ያንኛውንም፣ እንደዛው ምንም ማድረግ አልችልም። እና እኔ እንጃ በልብሱ ተናድጄ ሳልጨርስ የጫማው አይደለ መጀመሪያ የጫማውን ነው ያየሁት። ና ጫማው በ አልኩኝ ና ከዛ ደግሞ ልብሱን ሳየው ለበዓል ምናምን ሳጸዳዳ ነው ልብሴንም እስኪ አላየውም እንዴ ላዝዳው ብዬ የረመዳን አይደለ በቃ ሻንጣዬንም በደንብ አረጋግፌ ላዝዳው አልኩኝ። ሳየው እንዳለ ልብሴ ተበላሽቷ ወድሟልና በጣም ነው ውስጤ እንትን ያለው። ያዘ ነው የጫማው እሺ ብዬ ተቀብዬ አሁን ደግሞ ልብሴ እንደዚህ ሲሆን በጣም እንትን አልኩና እዚህ ጋር የምታዩት ሌዘር ነው። አታምኑ። እንግዲህ እኔ መጣውት ያው ክረምት አይደለም፣ እንዳለ ሌዘሩ ተልጧል። እንግዲህ ይሄ ምርጥ ሌዘር የሚባለው አሪፍ ሌዘር የሚባለው ሌዘር ነው ነው የገዛው ነው የገዛውትና እዚህ ጋር ያለው ምንም አላጠብኩትም፣ ንጹህ ነው ንጹህ ነው በቃ እንዴት እንደተላጠ አላቅም። ሻንጣ ውስጥ እንዳለ ብልት ነው ያደረገው ልብሱን በቃ ሳይዝ የሚሆነኝ ልብስ በቃ አሁን ብል በልቶታል። አሁን ይሄ ሌዘሩ በጣም አሪፍ ሌዘር ነው። አዩ በየቦታው ነው የተላጠው አያችሁት። በቃ አዩ፣ በየቦታው ነው የተላጠው አያችሁት። በየቦታው ነው የተላጠው። አሁን ምን አደርገዋለሁ? ይሄን ምንም አላደርገው አድርገው በቃ መናደድ ብቻ ነው። እኔ እኔ ኧረ ቢስሚላ፣ እኔ ልብስ ማለት ነው ይዛችሁ ከምትመጡ በዕቃ ምትክ በልብስ ምትክ እቃ ይዛችሁበት ኑ። ብረት ድስት፣ ተደራራቢ ሳህኖች፣ ምንድን ነው ማንኪያዎች፣ ጭልፋዎች እዚህ ሀገር ውድ ናቸው። ትናንሽ ነገሮች እነሱን ብታመጡ እናንተ ትጠቀማላችሁ። ለቤተሰብ የምትሉ ልብስ አታምጡ፣ እዚ ትገዙላቸዋላችሁ። ለራሳችሁም እንደዛው አታምጡ። እኔ ናያችሁኝ በቃ ሁለት ሻንጣ ልብሱ ቦዳ ቪዲዮ ውስጥ አላስገባሁትም እንጂ ካሜራ ውስጥ ማለት ነው። በጣም ብዙ ነው። ከኋላ ላይ በጣም ብዙ ልብስ አለ። ሁለት ሻንጣውን ዘርግፊ ሲሆኑ ማለት ነው። እዛ ጋር ደግሞ ቴሌቪዥን የተቀመጠበት አለ ሻንጣ፣ እሱ ሙሉ ነው። በቃ ይሄንን እኔ እንድንትል ልስራላችሁ ብዬ ነው እና ቢያንስ ያየው ሰው እንኳን ይጠቀማል። እንደኔ እንዳትሆኑ። ልብስ ከዛ ሰብስባችኋ አትምጡ ብራችሁን ይዛችሁ እዚህ መታችሁ ትገዛላችሁ ማለት ነው። እዚህ ሀገር ላይ ምርጥ ምርጥ ልብስ ይሰፋል። አሪፍ ሰፊዎች አሉ፣ ምናምን በቃ እንደነገርኳችሁ ማለት ነው። አሪፍ አሪፍ ሰፊዎች አሉ፣ እንትን ትላላችሁ ማለት ታሰፋላችሁ። ይሄን ሁሉ እንደምታዩት አለብሰውን ከአሁን በላይ እዩት። ጃኬቱን ብትሉት፣ ቀሚሱን ብትሉት፣ ሁሉም ብትሉት በቃ መልበስ አልችልም። ሌላ እየገዛው ነው እየለበስኩ ያለሁትና እንግዲህ እዚ በጣም እንትን ብሎኝ ነው። በቃ አናዶ ነው እንደዚህ እንዴት እንደምሆን ምናምን እኔ እንጃ ምን ማስ በቃ ብሬን ምን ነው ይዤ ቢሆን ኑሮስ እንደዛ አልሆንም ነበር። በቃ ወይኔ ሰባት ሺህ ድራሃሜ ምናምን እያልኩኝ ነውና እያዘንኩ ማለት ነው። ሰባት ሺ ድራሃማ አምጥቸው ቢሆን ቀዞ ለሻንጣ ልብስ አገር ማለት የተወሰነ የሰፈርን ሰው ልብስ ሰውን ያለብሳል እና ልጅንም እናትንም ያለብሳል። ሰባት ሺ ድርሃም በኢትዮጵያ ቢገለበት እስከ ሁለት መቶ ሺ ብር አይበልጥም። ከዛም ይበልጣል እንጂ ይበልጣል፣ ሶስት መቶ ሺ ብር ምናምን ይሆን አራት መቶ ሺ ብር እና አራት መቶ ብር አራት መቶ ሺ ብር ወይ ሶስት መቶ ሺ ብር፣ ብዙ ልብስ ነው የሚገዛበት። ልብስ ደግሞ የሚሸጠው እዚህ ሶስት ሺ አራት ሺ ነው የሚሸጡ ምርጥ ምርጥ አሪፍ አሪፍ ቀሚሶች እና እናንተም እንዳትሸወዱ ገዝታችሁ አትምጡ። እንዳልኳችሁ ቢያንስ እኔ ይሄን ቪዲዮ አመቱን ሶስት መቶ አራት መቶም አየው ይጠቀትጠቀሙበት ያላችሁ ብዬ ነው እና የሰራሁበት። እየተናደርኩ ነው ለራሱ ማለት ነው። እንትን ያልኩት እናንተ አይታችሁ እንድትማሩበት ከጠቀማችሁ ብዬ ነው እና እና ደግሞ ቤተሰብ አድርጉኝ አበረታቱኝ፣ ውዶቼ እንድበረታ ቀጣይ እንድሰራ ያደርገኛል ውዶቼ ለብርታታችሁም አመሰግናለሁኝ እንግዲህ እዚ ጋ እንደምታዩ ልብሴን ሰብዝቤ በቃ ወይኔ ብሬ ወይኔ ብሬ እያልኩ ነው እያያችሁኝ ነው አደለ ወይኔ ብሬ ብሬ ምን ነው ብሬ ምን ነው ይዤ ቢሆን እያልኩ ነው